ሰላም ሰላም፣ እንዴት ናችሁ? ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮውን ላይክ ማድረግ ፈጽሞ እንዳይዘነጋ። በርካታ መረጃዎች እንግዲህ አመሻሹን ወጥቷልና ወደ እናንተ የማደርሳችሁ ይሆናል። እስከ ቪዲዮ መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ መቀየር በዚህ ሰዓት በዩናይትድ ባለስልጣናት ዘንድ የመጨረሻ አማራጭ መሆኑ ተገልጿል። ማንቸስተር ዩናይትድ በዚህ ወቅት ቅድሚያ የሚሰጠው አሰልጣኝ ሩበን አሞሪም የሚፈልጉትን የጨዋታ ስልት እንዲከተሉ ተጫዋቾች ለማስፈረም ኢንቨስት በማድረግ ዙሪያ ላይ መሆኑን እንግዲህ ታማኙ ዴቪድ ኦርስተን ነው የዘገበው። የኤሮፓ ሊግን ዋንጫ ማጣት የአሞሪም ቆይታ ላይ ለውጥም እንደማይፈጠር ተነግሯል። በኤሮፓ ሊግ የፍጻሜ ጨዋታ ማንቸስተር ዩናይትድ በቶተናም ተሸንፎ ዋንጫውን ቢያጣም እንኳን ሮብን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆኖ የሚቀጥል ይሆናል። ዩናይትዶች በፕሪምየር ሊግ አስከፊ ውድድር ዘመን አሳልፏል። ነገር ግን የማንቸስተር ዩናይትድ አመራሮች አሰልጣኙ ለሱ ያጨው ስልት የሚስማማ ተጫዋች ለማስፈረም ማበረታቻ ይገባዋል ብለው እንደሚያምኑም ተነግሯል። በማንቸስተር ዩናይትድ እና የቤርጋማው ክለብ በአትላንታ መካከል የኤደርሰን ዝውውር በተመለከተ አዲስ ንግግሮች እየተደረጉ ሲሆን ነገር ግን ዝውውሩ እውን እንዲሆን ቀያይ ሴጣኖቹ ባለፈው ክረምት ካቀረቡት 42 ሚሊዮን ፓውንድ ዋጋ የተወሰነ ጭማሪ ማድረግ ይኖርባቸዋል። በአትላንታ ቤት ድንቅ እንቅስቃሴን ከሚያሳዩ ተጫዋቾች ውስጥ ግንባር ቀደሙ ነው ማለት ይቻላል። እንግዲህ ይህ ተጫዋች በአትላንታ ቤት እጅግ አስገራሚን እንቅስቃሴ እያሳየ ይገኛል። ማንቸስተር ዩናይትድ እንግዲህ ተጫዋቹን ለማስፈረም እንቅስቃሴ ጀምሯል። እጅግ አግሬሲቭ የሆነ ተጫዋች ነው። የጎል እድልም በመፍጠር እንግዲህ እጅግ ጥሩ የሚባል ተጫዋች ነው እና ማንቸስተር ዩናይትድም ተጫዋቹን ለማስፈረም እየሰሩ እንደሆነ ነው እየተገለጸ የሚገኘው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቡድን ውስጥ በጣም አስፈላጊውና ወሳኙ ተጫዋች ነው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ውስጥ ባይሆን ኖሮ እኛ በዩሮፓ ሊግ ፍጻሜ ላይ ላንገኝ እንችል ነበር። ናም ይህንን ንግግር ለመናገር ደግሞ አላፍርም። ማንቸስተር ዩናይትዶች ያለ ብሩኖ ፈርናንዴዝ በዚህ ዝህን ከሊጉ ሊወርዱ ይችሉ ነበር ሲል የማንቸስተር ዩናይትድ የቀድሞ ተጫዋች ሆነው ፓትሪክ ኤቭራ ተናግሯል። እንግዲህ ለማንቸስተር ዩናይትድ እጅግ ጥሩ የሚባል አስተዋጽኦን እያስመለከተ ይገኛል። በተለይም በዘንድሮ የውድድር ዘመን ማንቸስተር ዩናይትድን ሲታደገው ተመልክተናል እና ትክክለኛ አስተያየት ነው እንግዲህ ፓትሪክ ኤቭራ የተናገረው። በእንግሊዙ ኃያል ክለብና በሰሜን ለንደኑ ክለብ ቶትናም ሆትስፐር መካከል የሚደረገው የዩሮፓ ሊግ የፍጻሜ ጨዋታን የሚመሩት ጀርመናዊ አልቢተር ዝዋየር ሲሆኑ፣ ፌሌክስ ዝዋየር እንግዲህ ከዚህ በፊት የሁለቱን ክለቦች ጨዋታዎች የመምራት እድል አግኝተው ነበር። የቱናምን ጨዋታ እኛ አልቢተር ሁለት ጊዜ መምራት ችለዋል። ቶትናም በዚህ ዳኛ መሪነት ምንም ጨዋታ አሸንፎ አያውቅም። ሁለት ጨዋታ አድርጎ አንድ አቻ እና አንድ ሽንፈት ቶትናም ገጥሞታል። ማንቸስተር ዩናይትድ እንግዲህ በእኛ አልቢተር ስር አራት ጨዋታዎችን መከወን ችሏል። አንድም ሽንፈት አላጋጠመው። በመሩ ጨዋታ ማንቸስተር ዩናይትድ ሽንፈት አጋጥሞትም አያውቅም። አራት ጨዋታዎችን መርቶታል። ሁለት ጨዋታውን ማንቸስተር ዩናይትድ አሸንፏል። ሁለት ጨዋታ በአቻ ውጤት ተጠናቋል። እንግዲህ ማንቸስተር ዩናይትድ በፍጻሜው ጨዋታ ቶትናም ሆትስፖርን ይገጥማል። ግምታችሁን አስቀምጡ ላለሁኝም በአሁኑ ሰዓት የሜንሰን ግሪን ውድ ፈላጊ ክለቦች በርካታ እንደሆኑ እየተመለከተን እንገኛለን። እንዲሁም ሁለት የእንግሊዝ ክለቦች በሜንሰን ግሪን ውድ ላይ ፍላጎታቸውን አሳይተዋል። ማንቸስተር ዩናይትድ ሜንሰን ግሪን ውድን ለፈረንሳዩ ክለብ ኦሎምፒክ ማርሲ አሳልፈው ሊሸጡት በውሉ ላይ አንድ ነገር አስፍረው ነበር። ያም ውል ማርሴ ግሪንውድን የሚሸጠው ከሆነ ከሽያጩ ላይ 50 ፐርሰንት ገንዘብ ለማንቸስተር ዩናይትድ ገቢ እንዲሆን እየማድረግ ነው እና ኦሎምፒክ ማርሴ እንግዲህ ይህንን ተጫዋች የሚሸጠው ከሆነ 50 ፐርሰንቱ ለማንቸስተር ዩናይትድ የሚውል ይሆናል። ማንቸስተር ዩናይትድ ከማቲያስ ኩና ጋር እያደረገው ያለው የግል ስምምነት የመጨረሻ ደረጃ ላይ ደርሷል። ማቲያስ ኩና ወደ ማንቸስተር ዩናይትድ የሚያደርገው የዝውውር ዋጋ 625 ሚሊዮን ፓውንድ እና ተጨማሪ አምስት ሚሊዮን ፓውንድ ቦነስ ጋር ሲሆን አርሰናል ታዲያ በመጨረሻው ሰዓት ወደ ዝውውሩ ቢገቡም በሁለቱ ወገኖች መካከል ያለው የቃል ስምምነት በመጨረሻው ደረጃ ላይ እንደሚገኝ እንግዲህ ጎ ብራዚል የሚል ምንጭ ነው የዘገበው። እንግዲህ ይህ ተጫዋች ወደ ማንቸስተር የሚያደርገው ዝውውር እጅግ እንደተቃረበ ነው እንግዲህ በአሁኑ ሰዓት የሚወጡ ምንጮች እየዘገቡ የሚገኘው ለቢቢሲ ስፖርት የሚሰራው ለማንቸስተር ዩናይትድ ቅርበት ያለው ሳይመን ስቶን ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ማስፈረም የሚፈልጓቸው ግብ ጠባቂ ኢላማዎችን እነማን እንደሆኑ ለተጠየቀው ጥያቄ የሰጠው ምላሽ ይህንን ይመስላል። ቤልጅማዊ የሮያል አንትወርፕ ግብ ጠባቂ ሴኔ ላመንስ ብዙ ጊዜ የምሰማው ስም ነው ሲል ተናግሯል። ስለዚህ ማንቸስተር ዩናይትድ እሱን ቢፈልገውና ቢያስፈርመው ምንም አልገረምም ሲል ተናግሯል። ሴኔ ላመንስ 1 ሜትር ከ93 የሚረዝም ሲሆን የ22 ዓመት ወጣት ግብ ጠባቂ ነው። ማንቸስተር ዩናይትዶች በዘንድሮ የውድድር ዘመን ከምንም በላይ እየተበደሉ የሚገኙት በግብ ጠባቂዎች ስህተት ነውና ይህንን ነገር ለማረምም ይመስላል እንግዲህ በክረምቱ የዝውውር መስኮት አዲስ ግብ ጠባቂ ለማስፈረም እየሰሩ የሚገኘው ሮበን አሞሪም እንግዲህ የፍጻሜውን ጨዋታ ባስመለከተ እንዲህ ሲል ተናግሯል። ስለ ፍጻሜው ጨዋታ ዳይናሚክስ አልጨነቅም፣ ምክንያቱም ያ የተለየ ጨዋታ ነው። ከዚህ በተጨማሪ ቶተናም እንደኛው መጥፎ ጊዜ እያሳለፈ ይገኛል። ሌላ ዋናው ነገር የጨዋታ አቀራረባችን እና ማንቸስተር ዩናይትድ መሆናችንን መረዳታችን ነው። ከዚህ የተሻለ ማድረግ አለብን። ሰዎች እኔን ሲተቹ ምንም ማለት አልችልም፣ ምክንያቱም ትክክል ስለሆኑ ነው። ይህ ለእኔ ግልጽ ነው። መቆጨትና ወደ ጥሩ አቋም መመለስ ይኖርብናል፣ ሲል ተናግሯል። ራሳችንን ማሳየት አለብን። እጅግ አስከፊ ነገር ደግሞ ተስፋ መቁረጥ ነው ሲል ነው ሮበን አሞሪም የተናገረው። የቱርኩ ክለብ ፌነርባቺ እንግሊዛዊያን አጥቂ ጄደን ሳንቾ ለማስፈረም ፍላጎት ማሳየቱ ተገልጿል። ፖርቹጋላዊ የክለቡ አሰልጣኝ ጆዜ ሞሪኒዮ ለዝውውሩን ፍቃደኝነታቸውን ማሳየታቸው ተዘግቧል። ይህንን ዜና በማጠናክርበት ወቅት እንግዲህ በሰበር ዜና የወጣውን መረጃ ነው ወደ እናንተ የማድረሳቸው ሊያም ደላፕ ወደ ማንቸስተር ዩናይትድ ለመዘዋወር እጅግ መቃረቡን እንግዲህ ስካይ ስፖርት ገልጾታል። ከዚህ በፊት ማንቸስተር ዩናይትድ የተጫዋቹ ፈላጊ እንደሆኑ በብዛት ሲገለጽ ቆይቶ ነበር። አሁን የሚወጣው ደረጃ እንደሚያመለክተው ግን ተጫዋች ወደ ማንቸስተር ዩናይትድ የመምጣቱ ነገር አይቀሬ እንደሆነ እና ተጫዋቹ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እጅግ እንደተቃረበ ነው እንግዲህ ስካይ ስፖርት የገለጸው። ከማንቸስተር ዩናይትድ በተጨማሪ ቼልሲ የተጫዋቹ ፈላጊ ሆኖ ብቅ ብሎ ነበር። ነገር ግን ተጫዋቹ ወደ ማንቸስተር ዩናይትድ የማምራት ፍላጎት እንዳለው ካሳወቀ ጀምሮ ነው እንግዲህ ማንቸስተር ዩናይትድ በዝውውሩ ላይ ገፍቶበት እንግዲህ በመጨረሻ ደረጃ ላይ እንደሚገኝና ተጫዋቹም ወደ ማንቸስተር ዩናይትድ የመዘዋወሩ ነገር አይቀሬ እንደሆነ ነው በአሁኑ ሰዓት የሚወጡ የሚጠቀሱ መርጃዎች የሚጠቁሙትና ሊያም ዴላፕና ማቲያስ ኩና እንግዲህ በክረምቱ የዝውውር መስኮት የመጀመሪያ ፈራሚ ይሆናሉ ተብሎ ይጠበቃል። ውድ የዚህ ቻናል ተከታታዮች፣ በአዲስ ቪዲዮ እስክንግራኝ ድረስ መልካም ነው።